ሰላም፣ ሰላም እንዴት ናችሁ? ቡድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አማናችሁ ወይ? ዛሬም እንደተለመደው አንድ አሪፍና ለየት ባለ ቪዲዮ ተመልሰን ተገናኝተናል። በዛሬው ቪዲዮአችን የምናየው አንድ አፕሊኬሽን አለ። እዚህ አፕሊኬሽን ላይ የተለያዩ ስራዎችን የተለያዩ ሰርቪዎችን ኮምፕሊት በማድረግ ፕላስ ደግሞ የተለያዩ ቪዲዮዎችን አርሶችን በማየት ብቻ በዚህ ዌብ በዚህ አፕሊኬሽን ላይ በቀላሉ ዶላሮችን መስራት ትችላላችሁ። ይሄን የሰራችሁትንም ደግሞ ከፈለጋችሁ በክሪፕቶ ከፈለጋችሁ ደግሞ በፔይፓል አካውንታችሁ ዊዝድሮ ማድረግ ትችላላችሁ ማለት ነው። በጣም ቀላል በጣም ኢዚ መኒ የሆነ የኦንላይን ስራ ነው ይዤላችሁ የመጣሁት። ስለዚህ ወደዚህ የኦንላይን ስራ ከመግባታችን በፊት ሁላችሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ኖቲፊኬሽን ቤሏን ኦንላይን ማድረጋችሁን አትርሱ። ይህም የሚጠቅማችሁ እንዲና ሪፋሪ ቪዲዮዎች ፖስት ሳረግ እናንተ ጋር የማሳወቂያ ምልክት ይደርሳቸዋል። በዚህም አማካኝነት ከማንም ቀድሞ ቪዲዮዬ እናንተ ጋር እንዲደርስ ይሆናል ማለት ነው። ይሄን ቪዲዮም ደግሞ ላይክ ካላረጋችሁ ምን ትጠብቃላችሁ? ሁላችሁም ላይክ ማረጋችሁን አትርሱ። እንዲሁም ቴሌግራም ቻናላችን የኮመንት የመጀመሪያው ሴክሽን ላይ ሊንኩን አስቀምጥላችኋለሁ እሱን ነክታችሁ ቴሌግራም ቻናላችን ጆይን ማድረግ ትችላላችሁ። እንዲሁም አዘር ሶሻል ሚዲያችንን እዛ ላይ ኮመንት የመጀመሪያው ሴክሽን ላይ ማስቀምጥላችሁና ላይክ እንደ ቲክቶክ እሱንም ገብታችሁ ፎሎ ማድረጋችሁን አትርሱ። አጫጭር የኦንላይን ስራዎችንም ቲክቶክ አካውንታችን ላይ ፖስት እያደረግን ስለሆነ እዛ ላይም ገብታችሁ ማግኘት ትችላላችሁ ማለት ነው። አሁን ብዙም ወሬ አላብዛባችሁ፣ የአፕሊኬሽኑ ስም ወደ ቪዲዮአችን ስንገባ የመጀመሪያው ስቴፕ የሚሆነ ምንድነው፣ ወደ ፕሌይ ስቶራችን እንገባለን። ፕሌይ ላይ ከገባን በኋላ መኒቱን ብለን ሰርች እናረጋለን ማለት ነው። ስለዚህ መኒቱን ብለን ሰርች እናረጋለን። ዘን የሚመጣልን የመጀመሪያ ላይ የሚመጣልን እሱን እንነካና እንገባለን ማለት ነው። በቀላሉ ሰው ጋ እንደምታዩት ሁለተኛ ላይ ያመጣልን አለ መኒቱን ብሎ ስለዚህ፣ ርን ጊፍትስ ምናምን የሚል ነገር አለ ማለት ነው። እዚጋ ለእናንተ ኢንስታል ይላቸዋል፣ ለእኔ ግን ኦፕን ነው የሚለኝ። ኢንስታል አድርጋችሁ ከጨረሳችሁ በኋላ ኦፕን የሚለውን ነግተን ኦፕን ታረጋላችሁ ማለት ነው። ኦፕን የሚለውን ስትነኩ እንደዚህ ነው የሚያመጣላችሁ። እኔ ምን አድርጌዋለው አፕሊኬሽኑ ሙሉ በሙሉ ሪስቶር አድርጌዋለሁ ቢኮዝ ከእናንተ እናንተ አፕሊኬሽኑን ዳውንሎድ አድርጋችሁ ስገቡ የሚያመጣላችሁን ኤቭሪቲንግ ተመሳሳይ የሆነ ነገር እንድታዩ ስለምፈልግ ማለት ነው ስለዚህ እኔ ከዚህ በፊት በዚህ አፕሊኬሽን ላይ ብዙ ገንዘብ ሰርሼበታለሁ እናንተም ትሰሩበታላችሁ ብዬ ስላሰብኩና እንዴት ዊዝሮም እንደምታደረጉ ፉል ፕሮሰስ ኤቭሪቲንግ በዛር ቪዲዮ ስለማሳያችሁ አብረን የማሳያችሁን ስቴፕ ተከተሉ። ምንም አይነት ስቴፕ አታርጉ ማለት ነው ጋይስ። ስለዚህ አሁን እዚህ ጋር ምን ይለናል ሰሌክት ዮር ላንጉጅ ይላል። ስለዚህ ቋንቋችሁን ትመርጣላችሁ ወይም ላንጉጅ ሰሌክት ታረጋላችሁ። እዚህ ጋር እንግሊሽ የምትላለች እሷን ትነካላችሁ። ዘንድ እዚህ ጋር አሎ የሚላለ አሎ የሚለውን እነካለን። እዚህ ጋም ከስር ፐርሚሽን ማለት ነው። ከዛም በኋላ ሎድ ያረጋል ማለት ነው። እዚህ ጋር ሎድ ካደረገ በኋላ እንደምታዩት እንግዲህ ሎጊን ወደምታደረጉበት ወይም ሳይንአፕ ወደምታደረጉበት ኦፕሽን ቀጥታ ሪዳይሬክት ያደርጋችኋል። ስለዚህ እዚህ ጋር ምን አለ፣ ከፈለጋችሁ በፌስቡክ ሳይንፕ ማድረግ ይችላላችሁ፣ ከፈለጋችሁ በጎግል አለበለዚያም ደግሞ እዚህ ጋር ሬጅስተር አን አካውንት ብላችሁ ኢሜይል አስገብታችሁ ምናምን ማድረግ ይችላላችሁ። ቀላሉ መንገድ ግን እዚህ ጋር የምታዩት የጎግል ምልክት ነው። ስለዚህ ጎግል ሳይንፕ ዊዝ ጎግል የምትለዋል። አንዴ እሷን እነካና እዚህ ጋር እንደምታያውት የተለያዩ የጉግል አካውንታችንን ያመጣልናል። ከዚህ ውስጥ እናንተ በፈለጋችሁት ሳይንፕ ማድረግ ትችላላችሁ። እኔ አንዱን ጀስት እመርጣለሁ ማለት ነው። እሱን ከነካችሁ በኋላ ትንሽ የተወሰነ ሰከንዶችን ጠብቁታላችሁ። ቀጥታ እንደምታያውት ፕሊስ ዌይት ይላችሁና ዚጋ ሎድ ያደርጋል ማለት ነው። ኢሜይል መርጣችሁለት ወደ አፕሊኬሽኑ ሲያስገባችሁ እንደዚህ ያመጣላቸዋል። ስለዚህ ኛውን ፕራይቬሲ ኤንድ ፖሊሲያቸው ነው። ስለዚህ ተርምስ ኤንድ ኮንዲሽን ሲላል ማለት ነው። እዚ ጋር አይ አክሴፕት የምትላለች በአረንጓዴ እሷን አንድ ጊዜ እነካለን። ከዛም በኋላ እንደምታዩት የተለያዩ ነገሮችን ያመጣልና እዚጋ ዶንት ሾው አጌን የምትላለች እሷን ኦን እናደረግና ኦኬ የምትለዋን እነካለን ማለት ነው። የአፕሊኬሽኑ ሆም ፔጅ ይህንን ይመስላል። ሞኒ ቱን ይባላል ማለት ነው። ስለዚህ እዚህ ጋር የምትዋቸው የተለያዩ ኦፈር ዋልስ እንዲሁም ደግሞ ሰርቪዎች አሉ ማለት ነው። ስለዚህ እነዚህን ሰርቪዎችን መስራት ትችላላችሁ፣ ኮምፕሊት ማድረግ ትችላላችሁ ማለት ነው። ሶ በዛም ነው የሚሰጣችሁ ገንዘብ። ስለዚህ አሁን የመጀመሪያው የምናደርገው ምንድን ነው? እንዴት ነው መስራት የምንችለው? ኮይኖችን ነው መጀመሪያ ሰሌክት የምናደርገው ወይም ኮይኖችን ነው መጀመሪያ የምንሰበስበው። እነዚህ የሰበሰብናቸው ኮይኖች ወደ ዶላር ኤክስቼንጅ ሆኑና ዊዝድሮ ማድረግ እንችላለን። መጀመሪያ ላይ በነገርኳችሁ ዊዝድሮዋል ሜትዶች ማለት ነው። እነዚህም ፔፓል እንዲሁም ትራንስፈር ማድረግ እንችላለን። አለበለዚያም ደግሞ ክሪፕቶ መጠቀም እንችላለን ማለት ነው። ወይም ደግሞ ወደ ክሪፕቶ ዊዝድሮ ማድረግ እንችላለን። ስለዚህ እነዚህንም ማሳያቸው ይሆናል። የመጀመሪያው ግን ይሄ አካውንት ምንድን ነው መልቲ አካውንት ስለማይቻል እኔ ከዚህ በፊት በምሰራበት ነው ሎጊን ያደረግኩት። ስለዚህ አማውንቴን ምናምን ስታዩት ያን ያክል ብዙ ላይ ሆን ይችላል ማለት ነው። ስለዚህ እዚህ ጋር ምን እምትላለች ሆም ፔጅ አርን፣ እንዲሁም ጊፍት አይተምስ፣ ራንክ የሚሉ የተለያዩ ነገሮች አሉ። ስለዚህ እነሱን እያንዳንዱን ለማየት እንሞክራለን ማለት ነው። የመጀመሪያው ርን ነው። አርን የሚለውን ስነካ እንደዚህ ያመጣልናል ማለት ነው። የተለያዩ ነገሮች አሉ። እዚህ ጋር ማየት ያለባችሁ ፒፒቪ የሚል አለ ማለት ነው። ይሄ ፒፒቪ የሚለው ምን ማለት ነው? ፒፒቪ ማለት ፔፐር ቪው ማለት ነው። ወይም ደግሞ ክፍያው በየአንዳንዱ ቪው ምን ያክል ነው የሚለውን ነው ማለት ነው እዚጋ የምናየው። እሱን ለመንካት ምንድን ነው እዚጋ ፒፒቪ የሚለውን አንድ ጊዜ እነካለን። ከዛም ጎት ኢት የምትላለች ሰው እዚጋ እንደምታዩት በየእይታችን ወይም ደግሞ አሁን ለምሳሌ አንድ ሺህ ሰዓት ስንቆይ አንድ ኮይን ይሰጠናል። እንዲሁም 120 ሰከንድ ስንቆይ አንድ ኮይን ይሰጠናል። ስለዚህ ይሄኛውን እያንዳንዱን ነግተን ክሬዲት ማለት ደግሞ ያለው ወይም ደግሞ የሚሰራው ለምሳሌ ይሄኛው ክሬዲት አንድ ክሬዲት አለው ወይም አንዴ መጠቀም እንችላለን። እናንተ ማየት ትችላላችሁ፣ እኔ ግን ከዚህ በፊት ስላየሁት አሁን አንድ ሺህ ሰዓት ሙሉ ሪከርድ ማድረግ ምናምን ታይም ዌስት ማድረግ ነው። ስለዚህ መቶ ፐርሰንት ይሰራሉ እነዚህ ክሬዲቶች። እዚህ ጋ ክሬዲት የምትሏን ቼክ እያደረጋችሁ አንድ ሲልላችሁ ማየት እችላላችሁ ይሄኛውን ግን ክሬዲት የሚለውን ስናየው አያመጣልንም ማለት ነው። ስለዚህ የመጀመሪያውን ግን ማየት እችላላችሁ ለእናንተ ግን እንደ አዲስ ብዙ ነው የሚያመጣላችሁ ማለት ነው። ሌላው እዚህ ጋር ወች ኤንድ ኤርን የሚላለ ስለዚህ አርሶችን ወይም ቪዲዮ በማየት የምታገኙት ነው። ስለዚህ እሱ ምንድነው የምናደርገው አንድ ጊዜ ክሊክ እናደርጋለን። ወች ኤንድ ኤርን የሚለውን ከነካም በኋላ እንደምታዩት የተለያዩ ቪዲዮዎችን ሎድ ያደርግልናል ማለት ነው። ሎድ አድርጎ ከጨረሰ በኋላ ስለሚያመጣለን እዚህ ጋ እንደምታዩት የተለያዩ ቪዲዮዎች አሉ። እዚህ ጋ የምታያቸው ነበሩ ብዙ ነበሩ ቪዲዮዎች እኔ ግን እያየው ስለሆነ እየመጣ ያለውት፣ ለምሳሌ ሁለት ክሬዲት አለ፣ አምስት ክሬዲት፣ አስር ክሬዲት፣ አምስት ክሬዲት ይላል። እያንዳንዱን ብዙ ጊዜ ማየት ትችላላችሁ ማለት ነው። በአጠቃላይ የመጀመሪያውን ስናየውን እሱን የመጀመሪያውን ክሊክ እናደርጋለን። ቪዲዮውን ከላይ ሎድ ያደርግልናል ማለት ነው። ይህን ቪዲዮ እንደምታዩት አሁን ኦልሞስት ወደ 49 ሰከንድ ነው የማየው ሰው ከ49 ሰከንድ በኋላ ተመልሼ እንገናኛለን ማለት ነው ሰው እንግዲህ እዚህ ጋር በምታዩት መልኩ ዮር ክሬዲት ፋይቭ ክሬዲትስ ወይም ደግሞ አምስት ኮይኖችን ሪሲቭ ማድረግ እችላለሁ ማለት ነው በቀላሉ ስለዚህ አሁንም እዚህ ጋር አርሶች ማየት ይችላላችሁ ኮይናችሁ መሰብሰብ ይችላላችሁ አሁን የኔ ለምሳሌ እዚህ ጋር መቶ አምስት ነው አይደለም የሚለኝ ሰው ስለዚህ ከዚህ ጋር አንዱን ሆም ፔጅ የሚለውን ነግቼ ተመልሼ ወደ አርንስ መለስ ኮይኔ መጨመር ይኖርበታል ማለት ነው ስለዚህ እንደምታዩት ትንሽ ሰከንዶችን ይፈልጋል ኮይናችን እንዲጨምር። አሁን በድጋሚ ኤርኖ እንደሚለው ስንመለስ መቶ አምስት ነበረኝ፣ እንደምታዩት መቶ አስር ሁኗል ማለት ነው። ባላንስ ወይም ኮይኔ ማለት ነው። ስለዚህ ይህን ኮይን እንዴት ነው ወደ ዶላር ኤክስቼንጅ የምናደርገው ካልን እዚህ ጋር ጊፍት አይተምስ የሚላለን። ስለዚህ ይህን ጊፍት አይተምስ የምትለዋን አንድ ጊዜ እነካለን፣ እዚህ ጋር የምናያትም ማለት ነው። እሷን ከነካም በኋላ እዚህ ጋር እንደምታያት ስንት ኮይን ምን ያክል ዶላር ነው የሚለውን ያመጣልናል በቀላሉ ነው እንደምታዩት 110 ኮይን መስራት ይቻልኩት ስለዚህ ይሄን 110 ኮይን ሰራው ማለት በቀላሉ 2000 ኮይን መስራት አያቅተኝም ሶ ይሄ ማለት ደግሞ ኦልሞስት 1 ዶላር ማለት ነው ስለዚህ እንዲሁም ሶስት ሺህ ኮይን ማለት ደግሞ 1.5 ዶላር ነው ይሄ ማለት 1.5 ዶላር ማለት አሁን ባለው ኦልሞስት ወደ ሶስት መቶ ብር አካባቢ ነው ስለዚህ ይሄ ቀላል አይደለም ጀስት በእናንተ ሃርድ ወርክ ሆናችሁ በጣም ጠንክራችሁ የምትሰሩ ከሆነ በቀላሉ በጣም ብዙ ዶላሮችን መስራት ችላላችሁ። እንደምታዩት 50 ዶላር ድረስ መስራት ችላላችሁ መቶ ሺ ኮይን ከያዛችሁ ማለት ነው። ይሄኛው ምንድን ነው? በፔፓል ዊዝድሮ ማድረግ ስትፈልጉ ወይም የፔፓል ዊዝድሮዋል ሜትሩን ስትጠቀሙ ነው ማለት ነው። ሌላው ትራንስሚት ነው የሚለው እሱን እንተወው እና፣ ሌላው ምንድን ነው? እዚጋ ክሪፕቶ ነው። ሰው ክሪፕቶ ጊፍት ምትላለች ፣ እቺ ክሪፕቶ ጊፍት ደግሞ እንዴት ነው? እንደምታዩት 1800 ኮይን እዛ ላይ ስንት ነበር ማለት ነው? 2000 ኮይኑ አንድ ዶላር ነበር እዚጋ ግን 1800 ኮይኑ አንድ ዶላር ነው እንዲሁም ደግሞ 3500 ኮይኑ ደግሞ 2 ዶላር ነው ማለት ነው እንዲሁም እያለ ሲመጣ ኦልሞስት ወደ 190 ኮይኑ 10 ዶላር ነው ማለት ነው ስለዚህ በምታዩት መንገድ እንደዚህ ነው የሚሰራው። ስራው እንደነገርኳችሁ ሁለት አይነት ሜትር ነው ያለው። የመጀመሪያ ሰርቪዎችን ኮምፕሊት ማድረግ ነው ወይም ደግሞ እዛ ላይ ክሬዲት የመጀመሪያው ክሬዲት አለ ፒፒቪ የሚለው ማለት ነው። ሌላው ደግሞ ዎች ኤንድ አርንስ ነው። ቪዲዮዎችን እያያችሁ በቀላሉ የምሰሩበት ነው ማለት ነው። ሌላው እዚጋ ምንድን ነው እዚህ ስክሪን ላይ የምታዩትን ኮድ የምታስገቡበት ወደ ፕሮፋይላችን እንመጣና እዚህ የፕሮፋይል ምልክት አለች ፕሮፋይል የምትል ሰው። እዚህ ፕሮፋይል ላይ ከመጣን በኋላ እንደምታዩት ይሄ የእናንተ ፕሮፋይል ነው። ሜላችሁ እዚህ ጋር አለላችሁ። ካንትሪ የሚሉ ነገር አለ ማለት ነው። እዚህ ጋር ኢንቪቴሽን ኮድ የሚላለ ማለት ነው። ኢንቪቴሽን ኮድ ብሎ ጂ ዜሮ ብሎ የሚጀምራለ። ይሄ ኢንቪቴሽን ኮድ ለጓደኞቻችሁ ሼር አድርጋችሁላቸው እነሱ እዚህ ኢንቪቴሽን ኮድ የሚለው ቦታ ላይ የእናንተን ኢንቪቴሽን ኮድ ሞልተው ሰብሚት ሲያደርጉ ለእናንተ ቀጥታ ሪዋርድ ይሰጣችኋል ማለት ነው። እናንተም ሪዋርዶችን ለማግኘት እዚህ ስክሪን ላይ የምታዩትን ኢንቪቴሽን ኮድ ወደ ፕሮፋይላችሁ ከገባችሁ በኋላ እዚጋ ኢንተር ማድረግ ትችላላችሁ። ኮፒ አድርጋችሁ፣ አለብዚያም ደግሞ በመጻፍ ማለት ነው። G08319714052 ብላችሁ እዚጋ ጽፋችሁ ሰብሚት ታደረጉታላችሁ። እናንተ ሪዋርድ ታገኛላችሁ። እኔም እናንተን ኢንቫይት ስላደረኩኝ ሪዋርድ አገኛለሁ ማለት ነው። ስለዚህ የዛሬ ቪዲዮ ይሄንን ይመስል ነበር። እንደነገርኳችሁ በጣም አሪፍ፣ በጣም ወጥራችሁ የምትሰሩበት ከሆነ አሪፍ ገንዘብ ሰሩበት አላችሁ ብዬ የማስበው አፕሊኬሽን ነው። ብዙ ሰዎች እየሰሩበት እየተጠቀሙበት ያለው ነው። እናንተ እስካሁን ካላያችሁት ልታመሰግኑኝ ይገባል ማለት ነው። ጋይስ ሰው የዛሬ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁት አልጠራጠርም። ቪዲዮ ከተመቻችሁ ሜክሹር ላይክ ማድረጋችሁን በሌላ አሪፍና ምርጥ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዘት ይበልልኝ። ቻው